ወፈር ቀላ ያለችውን ሴትና ወዳጆቿን በተንቀሳቃሽ ስልኬ የፎቶግራፍ ምስልና የቪዲዮ ትዕይንት የተመለከቱ ሁሉ የፈጣሪ ያለ፣ ይህ እንዴት ሊሆን ይችላል በማለት ተደንቀዋል፣ ተገርመዋል። የፎቶና የቪዲዮ ምስሎቹን እንዳሳየኋቸው ክፉኛ የደነገጡም አሉ። እነዚህ ምስሎች የዛሬ ልዩ ወሬ ባለታሪክ ከሆነችው ከወፍራሟና ከቀያዋ ሴት ያገኘኋቸው ናቸው። የፎቶ ምስሎቹ ሴቲቱ ከዱር እንስሳት አስፈሪ ከሆኑት አንበሶች ጋር ስትላፋ እንደ እናትም እቅፍ እያደረገች በስስት ስታያቸው፣ የቪዲዮ ትዕይንቱ ደግሞ ከአቦ ሸማኔዎች መካከል ሆና ይብሱኑ ደግሞ የአንዱን አቦ ሸማኔ አፍ ስትስም የሚያሳይ ነው። ይህንን ያዩት የተደነቁትና የተገረሙት አንዳንድ የአዲስ አበባ ነዋሪዎች የተፈጠረባቸውን ስሜት እንዲህ ነግረውኛል። በጣም ነው የሚያስፈራው፣ ግን እሷ ደግሞ ይደንቃል። እንደዚያቸ ሰው ከአንበሳ ጋር እንደዚህ ይሆናል ማለት በጣም ከባድ ነው ያቀፈውት ምናምን ነው። በጣም የሚያስደነግጣል። አሁን ከአቦ ሸማኔው ጋር እንደዛ አይነት የመሳሳብ ነገር ምናምን አንበሳዋን እንደ ጻልጅ ጀርባዋ ላይ አዝላ ይሄ የሚገርምና እውነት በጣም አማይዝግል። እንግዲህ ከአንበሳ እና ከአቦ ሸማኔ ጋር ሰው እንደዚህ ተላምዶ በጣም የሚገርም ነገር። ለእኔ በጣም ነው የደነቀኝ። እንዴት እንዳላመደቻቸው ራሱ በጣም የሚገርም ነገር፣ በጣም የሚያስፈራ። እኔ በጣም በጣም የሚገርም ነገር ነው ይሄ። በማጅ በሆነ ነገር የምናየት የሆነ ነገር ነበር። አሁን ግን የሀገራችን ላይ ሲታይ ታምር ነው። የሰው ልጅ ምንም አለምን ከአናብስትና ከአቦ ሸማኔዎች የሚለየኝ አንዳችም የለም። ሰዎችን አስተባብሬ ከሕገ ወጥ አዘዋዋሪዎች የማስጥላቸውን የአንበሳ ደቦሎችና የአቦ ሸማኔ ግልገሎች እንደ እናት እንከባከባቸዋለሁ። ወደ እንስሳ ማቆያ ሲገቡም ካሉበት እየሄድኩ ከእነሱ ጋር እየተላፋሁና እየተጫወትኩ ኑሮዬን በደስታ እመራለሁ ያለችኝን ይህችን ሴት ሰሞኑን በሸገር ስቱዲዮ አዋርቻታለሁ ሴቲቱ ስሜን አልነግርህም የሐረር ልጅ ከመሆኔ በቀር መኖሪያ አካባቢዬንም ለጊዜው ላሳውቅህ አልሻም ካለች በኋላ ከዱር እንስሳቱ ከነአንበሳና ከነአቦ ሸማኔ ጋር ስላላት ግንኙነት እንዲህ አወራችልኝ ያለች ከእነሱ ጋር እስከ መሳሳም አይነት አብሬ መሬት ላይ እንከባለላለው ላይ ላይ ይወጣሉ ላይ ላይ ቁጭ ይላሉ ይዘላሉ ስማቸዋለሁ ይላሉ ቤተሰቦችሽ ይህንን ሲያዩ አብዳለች አንበሶቹና አቦ ሸማኔዎቹ ስለዚህች ሴት ባህሪ ምን እንደሚያስቡ ባይታወቅም፣ እርሷ ግን ሙዳቸውን ጠብቄ እንደ ልጆቼ እንከባከባቸዋለሁ በማለት ስለ ባህሪያቸው እንዲህ ነግራኛለች። አቦ ሸማኔ ቀዝቀዝ ይላል፣ ልክ እንደ ድመት፣ ትልቅ ድመት ነው፣ አይጎዳህም። አንበሳ ግን ሊጫወት ብሎ አንተ ህይወትን የሚያልፍበት መንገድ ሊመጣ ይችላል። አንበሳ ሲጫወት እንደዚህ ነው፣ ሊገድልም ይችላል። ጨዋታ ለሱ ጨዋታ ነው። ካለ ምንም ጥንቃቄ ነው የምታደርገው። አሁን ከአንበሳ ጋር ስትጫወት አንዳንድ ጊዜ ሙዳቸው ጥሩ አይደለም፣ ያው ቁጡ ነው አንበሳ፣ ሁል ጊዜ ይቆጣል እና ሙዱን መጠበቅ አለብህ። ቀስ ብለ ሄደ አባብለ ነው ማሸት ምትጀምረው ገባ እና አንዳንዴ ደግሞ ራሳቸው ይመጣል። ምስኪኖች ናቸው። እኔ ሁሉንም በጣም ነው የምወዳቸው። የሰጠሽኝን የፎቶግራፍና የቪዲዮ ምስሎች የተመለከቱት አዲስ አበቤዎች ተደንቀዋል፣ ተገርመዋል፣ ደንግጠዋልም። ከአንበሳና ከአቦ ሸማኔ ጋር ስትላፊ እንስሳቱን ልጆቼ እያልሽ ስትስሚ የተመለከቱ የአካባቢሽ ሰዎችስ ምን ይላሉ ስላት ይከፋቸዋል፣ ቻማታል አንቺ እንስሳት ትሮጪ እንስሳ ልጅ የሚሆን ይመስልሻል? በኋላ ይሉኛል ተይ ብለው ግን አንቺን ማገድ አልቻሉ። በጣም ይከብዳል። እንዴት አድርገሽ ትተዋለሽ? ውስጥ ያደገ ነገር ነው። ሁሉም አለው የተሰጠው ስጦታ፣ እና እኔ ስጦታዬ ነው ብዬ የማስበው እነሱን መንከባከም እና፣ ለዛ ነው የመሳሳሙ ምንም የማለቱ እድል የገጠመኝ ገባ፣ እድል የገጠመኝ እንደ ልጅ ነው በቃ። አንቺ የምታያቸው ውይ ልጆች ናቸው ኦፍኮርስ። እና ፈጣሪያችን እሱን የፈጠረው ስለዚህ እሱን ወዳለው የምትል ከሆነ እሱ የፈጠረውን ታከብራለህ። ሁሉንም በየባህሪው ፈጥሮታል። እንደ ውሻ ልዩ ነው። ልዩ ነው። የእሱ እግዚአብሔር ስራ ግን በቃ ተመሳሰልሽ እዛ ገብተሽ፣ አሁን ወደፊትም ከእነሱ ጋር ኑሮሽ አይቀርም። ውይ አይቀርም በታምር። ይህች ሴት ከዱር እንስሳቱ ጋር ያላት ከመጠን ያለፈ ቅርበት ቢያሰጋኝ ስለ ጤናዋ ያነሳሁት ጥያቄ አለ። እረ፣ በባህሪስ ቢሆን ከአብሮ መቆየት የሚወረስ ቢኖርስ ማን ያውቃል? ምልልሳችንን ስሙ። እንደው የእንስሳት በሽታ ምናምን የሚባል ስጋት የለብሽ? የለብኝም፣ ፍቅር ስላለኝ እኔ ፍቅር ይበልጣል ብዬ ስለማስብ እስከዛሬ ድረስ ከእነሱ የያዘኝ ነገር የለም። በጣም ጤነኛ ነኝ። ባህሪሽ ግን ወደ ነሱ እንዳሄድ ፈራው። አንበሳ እንዴት ነው ምጮው? ላቦ ሸማኔ። አሁን ከሌላ የዱር እንስሳት ጋርስ የመላመድ ሀሳብ ይኖርሽ ይሆን ስል አንድ ሁለቱን እንስሳ አነሳሁባት። ጅብንስ ብታገኙ? ጅብዬ ምስኪን እኮ ነው። ጅብዬ ካሳደግከው እንደ እናቱ ነው የሚይዝ። ገባ ነብርስ? ነብር ብዙ ጊዜ አይታይም ግን በጣም ይለምዳል እሱ ሰውን ከማላመድና እንስሳትን ከማላመድ የቱኖ ቀላል? ይህች ከሰው ልጅ ይልቅ እንስሳትን ማላመድ ይቀላል ብላ ሞቴን ከነርሱ ጋር ያድርገው ያለች ሴት ትዳር የለኝም፣ ወደፊት ባገባ እንኳን ሐሳቤን ተረድቶ ከዱር እንስሳት ጋር ቤተሰብ ለመሆን ተስማምቶ ከእኔ ጋር በዱር ውስጥ መኖር የሚፈቅድ ባል መሆን አለበት። ባይናት ያሰበችው ሆኖ በዱር ውስጥ ጎጆዋን ስትቀልስም ለመንገደኛ የዱር እንስሳት ማቅረብ የምትሻውን ነገረችኝ። ወደፊት እኖራለሁ ብዬ ማሰበበት ጫካ ውስጥ በናት ዳቆ ምናምን እዛ ጋር ውሃ አረግላቸው ይላቸዋለሁ በዛም ያልፍ፣ በሙሉ እንግዳ ይጠጣ ውሃ። አንዳንዴ አንዳንዱ እንስሳት ከባህሪው ወጥቶ ሰብአዊ ድርጊትን ሲከውን እናያለን። በቀደመ የአርብ ልዩ ወሬያችን እንዳስተዋወቅናችሁ የጎዳና ተዳዳሪ እናትና ልጅ ሰዎችን የምትንከባከብ ዝንጀሮ አይነቱ። አሁን ደግሞ የተገላቢጦሽ ይህች ሰው ከሚፈሩት ከአንበሶችና አቦሸማኔዎች ጋር በፍቅር መውደቋን ነገርናችሁ።